እራስ በራሳቸው ነው፣ እርስ በርስ ነው የተገዳደሩት። ወንድም ቤተሰብ እርስ በርስ ነው የተገዳደሩትኝ። ያኔ እሱ ነው የሞተው ቴዲ የእውነት ሞቶ ነው ወይ እንደውም ደሞ ወይስ ኖርማል ሞት ነው የሞተው ወይስ ሰው ነው የገደለው? እንደውም ደግሞ ማን ነውስ የገደለው? በምን ምክንያት ተስተገደለ ብላችሁ ብዙዎቻችሁ ኮሜንት ላይ ጠይቃችሁኛል ማለት ነው። ትናንትና በለቀቁት ቪዲዮ ዛሬ ደግሞ በምን ምክንያት እንደሞተ ማን እንደገደለው የእያንዳንዱን ነገር አስከፌ የምነግራችሁ ሆናል። እባካቸው ቪዲዮ ላይክ ሼር አድርጉ። ሳውዲ አረቢያ ያላቸው ወንድም ምህቶች እባካችሁ ጥንቃቄ አድርጉ ማለት ነው። በአሁኑ ሰዓት ላይ ብዙ ወንድሞቻችን እየተገደሉበት ያለው ነገር አንድና አንድ ነው ማለት ነው እና ሀባይቢ በጣም ነው ያዘንኩት ወላሄ ነው የምላችሁና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ቤተሰቦቼ እንዴት ናችሁ? ተሳና ጎኖቼም ሰላም በያላችሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ። ንገሩልኝ ሰላም ነው አላህ Subhanahu Wa Ta'ala በያላችሁ በሰላማችሁ ነው ያብዛልኝ። አገራችንም ሰላም አድርገልኝ አድርገኝ ተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣው ትናንትና የሆነ ቪዲዮ ሰርቼ ነበር፣ እሱም ደግሞ በቴዲ ዙሪያ እንደ እንደሞተና እንደውም ደግሞ የሞተው ኖርማል ሞት ሳይሆን በሰው እጅ እንደተገደለ ነግሬያችሁ ነበረ። ዛሬ ደግሞ እውነታው ወጥቷል ማለት ነው። የእያንዳንዱን ነገር አስከታይ እነግራቸዋለሁ። ግን ሳውዲ አረቢያ ያላችሁ ወንድሞች እባካችሁ እራሳችሁን ጠብቆ ማለት ነው። በአሁኑ ሰዓት ላይ የሰው መሞት እንደ ቀላል ነገር እንደ ኖርማል እየታየ ነው። መደንገጥ ራሱ እኮ ትተናል። ሀባይቢ በጣም በቃ ከምንሰማቸው እና ከምናያቸው ነገሮች በጣም ነው የሚያሳዝነው። ሀባይቢ እንደነገርኳችሁ ይህ ወንድማችን እንደ ማንኛውም ሰው ሳውዲ አረቢያ በባህር መጥቶ እየሰራ ነበረ። በአጋጣሚ ተያዘ። ከዛም በኋላ ሀገር ገባ። ሀገርም ገብቶ ግን አላለፈለትም፣ አላረፈም። እንዲሁም እስር ቤት ገባ። እስር ቤት ለስምንት ወር ተሰቃይቶ ወጣ። ከዛም በኋላ ደግሞ ተመልሶም በባህር ስደት ላይ መጣ ማለት ነው። የባህር ስደት ታውቃላችሁ ስንት ፈተናና ስቃይ እንደሚያሳልፉ። ያን ሁሉ መከራ ስቃይ አሳልፎ ወደ ሳውዲ ሀገር ገባ። ከገባ በኋላ ሚስቱ እዚህ እንዳለች ታውቃላችሁ። እሷ ተቀበለችው መጀመሪያ፣ እሷ ሳትሆን የተቀበለችው ተጣልተው ነበረ። ከዛም ታረቁና አብረው መኖር ጀመሩ። ከዛም በኋላ ደግሞ ስራ እየሰራና በጣም ጥሩ ስራ ስራ እየሰራ እንደነበረ ነው ኮሜንት ላይ የተናገሩት። ግን በአሁኑ ሰዓት ላይ ደግሞ እየተገደለበት ምክንያት ወይም ደግሞ ማን እንደገደለው እየተነገረው እንዴት መሰላችሁ? እኔ እዚጋ ይሄ ነው ብዬ መዘርዘሩ ብዙዎቻችሁ ይገባችኋል ብዬ አስባለሁ። በጣም በሚያሳዝን መልኩ በሸሪሃ ወይም ደግሞ በሴም ካርድ ምክንያት እንደሆነ ነው የገዛ ቤተሰቦቹ የገዛ ወገኖቹ ነው የገደሉት ማለት ነው። በእርግጥ የተገደለው እሱ ነው እንጂ ብዙዎቻቸው ተጣልተው በመሀላቸው በተፈጠረው ምክንያት እዚህ አገር ደግሞ ታውቃላችሁ፣ የእያንዳንዱ የእኛ ኢትዮጵያ ይዞ ምን የሚጓዘው ጩቤ ነው ታውቃላችሁ። እና በጣም ነው ያዘንቁት፣ በጩቤ ወቅተው ነው የገደሉት ማለት ነው እና እዚህ ሀገር ላይ ሆን ብለው ያንን ስራ ሲሰሩ ሽጉጥ ይዘው እንዲሁም ደግሞ ጩቤ ይዘው ነው እየሰሩ ያሉት የተባለው ማለት ነው። የሚሰሩትም ደግሞ ይሄ አስካሪ ነገሩን እዚህ ጋር ውሃውን ማለት ነው። እና አብዛኛው ሰው እዚህ ጋር ይሄ ነው። ወላሂ በጣም ነው ያዘንኩት። በምን ብትሉ የኛ ወገኖቻችን በስደትም ሀገር ላይ መገዳደል፣ ሀገራችንም ላይ መገዳደል። ወላሂ እኔ ምን ብዬ መናገር እንዳለብኝ ግራ ገብቶኛል። ገብቷቸዋል እኛ የመጣንበት አላማ ረስተን እኔ ባልሆነ መንገድ በቀላል መንገድ ሰው እንዲያልፍለት ፈልጎ ያልሆነ መንገድ ነው እየመረጠ ያለው ማለት ነው። ይህ ልጅ ከመጣ በኋላ ጥሩ ስራ አግኝቶ እስትራሃ ውስጥ ለአረቦች ቡናና ሻይ እያፈላ እንደነበረ ነው የተነገረው። ግን ከዛ በኋላ ያንን በቃ ወላሂ አረቄ በሉት በቃ አረቄ የሚሸጡበት አለ አሉ። እሱ ሸሪሃ ደግሞ ግዴታ በጣም አስፈላጊ ነው አሉ። እሱን ሸሪሃ ደግሞ አንዱ ከሰረቀ ወይም ደግሞ በእሱ ሸሪሃ ስራ የሚሰሩበት ስለሆነ ከአረቦቹ የሚገናኙበት ስለሆነ እሱን ሸሪሃ ወላሂ እኔ እንዴት ብዬ ላስረዳችሁ እሱን ሸሪሃ በእሱ ሸሪሃ ምክንያት ነው የተጣሉት፣ ነው የተባለው በሸሪሃው ምክንያት። ብዙ ስራ የሚሰራበት እዚህ ሀገር ላይ የአረቡ ዜጋ እንኳን የሀገሩ ዜጋ የማይሰራውን ወንጀል ሰው ሀገር ላይ እየሰሩ፣ እንግዲህ በሱ ምክንያት እንደሆነ እና በአረቄ ምክንያት፣ አረቄ የሚሸጡበት ሴም ካርድ፣ ከአረቦች የሚገናኙበት ሴም ካርድ በሱ እንደተጣሉ ነው የሰማሁት ማለት ነው። በሱ ተጣልተው በጩቤ ተወጋግተው፣ ግን የሞተው ቴዲ እንደሆነ ነው የሰማሁት። እና ማንም ባዕዳ መጥቶ ሳይሆን የገደለው የተገደለው በራሱ በገዛ ወገኑ ዘመዱ እንደሆነ የሰማሁት ማለት ነው። እና ሰው ሀገር ላይ ያላችሁ እህት ወንድሞች፣ እህቶቹ ይህንን ስራ እንደሚሰሩ ታውቃለው። ወላሂ ነው የምላችሁ። አንዷ ጭራሽ የሆነ ጊዜ ላይ ባረቂ ምክንያት አንድ ወንድማችን ሞቶ እንዲህ እንዲህ እንዲህ ሆኖ ሞተ ሲባል እኔም ይህንን ስራ መስራት ፈልጋለሁ። በአጭር ጊዜ እንትን የሆነ ነገር ሰርቼ እንኳን ወደ ሀገሬ ብገባ ስራ ከማጣቴ የተነሳ እሱን ስራ ለመስራት አስቤ ያለው ሂቴ ምን ትይኛለሽ ነው ያለችኝ። እና እባካችሁ ቶች በአጭር መንገድ አድጋለሁ ብላችሁ ስራ ስላጣችሁ ብቻ ወላ መጥፎ ነገር አትስሩ ማለት ነው። እኛ የመጣነው እኮ ሰርተን ለመለወጥ ነው። ሰርተን ለመለወጥ መተናል ብለን ስራ ስላጣንና የምንሄድበት ስላጣን መጥፎ ስራ መስራት አለብን ብዬ አላስብም። ለምን እኛ የመጣነው አዎ ስራ ለመስራት ነው፣ ግን የመጣነውበትን ደግሞ አላማ መስራት አለብን። ካልቻልን ደግሞ ከላስ ወደ ሀገር በጥሩ መንገድ ወደ ሀገር መግባት ነው እንጂ ያለብን እንደዚህ አይነት ወንጀል፣ እንደዚህ ከተያዛችሁም እኮ ወላሂ በቀላሉ አይደለም የሚለቋችሁ። የሳውዲ አረቢያ ህግ ታውቃላችሁ። ማንም በሀገሩ እዚህ ሀገር ላይ ማንም ባልሆነ መንገድ እንዲሁ አንዳንድ አረቦች አረቦች ጋር መዳሞች ጋር ይግበስበስ እንጂ መንግስት ጋር ወይም ደግሞ ህግ ከደረሰ ማንም ትክክለኛ ህግ ነው የሚቀጣው። ማለት የሀገሩ ዜጋ እንኳን የሆነ ወንጀል ቢሰራ ትክክለኛ ህግ ነው የሚቀጣው። አንቺ ሰራተኛ ስለሆንሽ፣ አንቺ መዳም ስለሆንሽ፣ አንቺ አሰሪ ስለሆንሽ የሚባል ነገር የለም። እዚህ ሀገር ላይ ወንጀል የሰራ በቃ በትክክለኛ ህግ ነው የሚቀጣው ማለት ነው እና ይህንን አደንዛዥ አረቄ ሲሸጥ የተገኘ ደግሞ ምን አይነት ቅጣት እንዳለውና ምን አይነት ህይወቱ ምን ያክል እንደሚበላች ታውቃላችሁ ማለት ነው። እና እህት ወንድሞቼ፣ ራሳችሁን ጠብቁ። አንዲትም እንደዚሁ ግዳ ላይ ልጅ ይዛ ምሰራ ነበረች ማለት ነው ሳውዲ አረቢያ ውስጥ ሴት ልጅ ነበረቻት ይህንን ሁሉ ስራ ስትሰራ ተይዛ፣ ልጅቷ ወደ ሀገር እንዴት ሆኖ እንደገባች ባይታወቅም ግን እናትየዋ እስካሁን እስር ቤት ናት ማለት ነው። በጣም ቲክቶክ ላይ ታዋቂ ናት። በጣም ቲክቶክ ላይ ቪዲዮዎቹን ከልጇ በጣም ምርጥ ምርጥ ቪዲዮ ነበረ የምትለቀው። እንዲሁ በቃ ስራ ከማጣቷና ከመቸገሩ የተነሳ ይህንን ስራ ወንጀል ስራ እየሰራች በአጋጣሚ ደግሞ አንድ ነገር ልንገራችሁ። እንዲሁ እየሰራችሁ ማለት ነው ማንም አላየኝም ብላችሁ ስትሰሩ የወንጀል ስራ ያልሆነን ስራ ባልሆነ መንገድ እየሰራችሁ ማለት ነው፣ ፈጣሪ ራሱ አይወፍቃችሁም። የሆነ ቀን መያዛችሁን፣ የሆነ ቀን ህይወታችሁ መበላሸቱ አይቀርም እና ተጠንቀቁ። ወላሂ ነው የምላችሁ። ተጠንቀቁ። ስራ ስላጣችሁ ብቻ መጥፎ ስራ አትስሩ። ካልሆነ ሀገራችሁ ገብታችሁ ሀገርን ሰው እንደኖረ ኖሩ ማለት ነው።